ም ሰላም፣ እንዴት ናችሁ ውድ የስለናት ዩቲዩብ ቻናል ቤተሰብ ተከታዮች? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ይብዛያል። እንግዲህ እንደተለመደው አንዳንድ ጊዜ ብቅ እያልን አዳዲስ ነገር እያመጣን እንማማራለን ማለት ነው። ዛሬ ደግሞ እጅግ ትንሽ አሳዛኝ የሆነ ክስተት በሀገር ሳውዲ ተፈጥሯል ማለት ነው። እንግዲህ ይህ ክስተት የተፈጠረው በማን ነው የሚለውን እንግዲህ እናወራለን። መረጃውን ወደ እናንተ ይዘን አቀርበላቸው አልጠር ምጥና ያለ ነው። በዛ ላይ ጎን ለጎን አስተማሪ መረጃ ነው። በጣም መላ ኢትዮጵያ ሕዝብ ያዘነበት ነው። ከሳምንት በፊት የተከሰተው አገረ ሳውዲ ማለት ነው። በነገራችን ላይ እኛ ኢትዮጵያውያን ትንሽ ግራ የገባን ይመስለኛል፣ ውዶቼ ምንድን ነው አገራችን መገዳደላችን ሳያንስ ከሀገራችን እርስ በርስ መስማማታችን አቅቶን እርስ በርስ መጨረሳችን ሳያልቅ በሰው ሀገርም እንግዲህ የኢትዮጵያ መጥፎ ባህሪያችን እየገለጽን ዓለምን እያስደመምነ ማለት ነው። እንግዲህ እንደምታዩት ኢትዮጵያ ውስጥ በጣም አስከፊ ጦርነት አለ። እርስ በርስ መገዳደሉ እንደቀጠለ ነው። ነገር ግን ውጭ ላይም ሂደናል ማለት ነው። ውጭ ሀገርም ባህሪያችንም ሪፍሌክት እያደረገ ነው ማለት ነው። እንግዲህ ሳውዲ የተከሰተው ምንድን ነው? አንዲት ነብሰ ጡር ሴት ለመውለድ አምስት ቀን ቀርቷት እየተጠበቀች በነበረችበት ሰዓት በገዛ ወዳጇ በገዛ ጓደኛዋ በመርዝ ተመርዛ ሕይወቱ አልፏል ማለት ነው። ሕይወቱ አልፏል ማለት ነው። እንግዲህ ሁለቱም ሰዎች ኢትዮጵያዊ ናቸው። እነዚህ ኢትዮጵያውያን አብረው እየበሉ እየጠጡ አምናት ጓደኛዋ ሆና በጭካኔ በተሞላበት መልክ ተገድላለች ማለት ነው። በነገራችን ላይ ዓለም ላይ ከተፈጸሙ አሰቃቂ ግድያዎች ይሄ አንዱ ነው ተብሎ ተመዝግቧል። በነገር ለየት የሚያደርገው ነገር ምንድን ነው? ነፍሰ ጥሩ ሴት ለመውለድ አምስት ቀን የቀራት በገዛ ጓደኛዋ ተከድታ በኢምንት ነገር፣ በቀላል ነገር የገዛ ጓደኛዋ በመርዝ መርዛ በኬክ ኬክ ውስጥ አስገብታ መርዙን እጅግ አሰቃቂ በሆነ ሁኔታ ህይወቷ እንዲያልፍ አድርጋለች ማለት ነው። በእርግጥ አብረው የተመረዙ ልጆችም አሉ። እነሱ ወዳቸው ታጥቦ መርዙ ታጥቦ ወጥቶላቸው ድነዋል። እስከዚህ ድረስ ነው እንግዲህ ደርሰን ያለን እስከዚህ ድረስ ማለት ነው። እና እንዲያው ኢትዮጵያውያን ግን ምን እየሆነ ነው ጎበዝ? እስኪ ራሳችን ጠይቅ። እኔ ምን እንደሆነም እየገባ አይደለም። ባይዞ እስከዚህ በፖለቲካ ነው፣ በቃ ስልጣን ለመያዝ ነው። ተጣላነ ምንለው ይሁን ሌላ ዓለም ላይ የሚደረገውን ነገር ነው እያደረገን ያለነ ብሶናል። ያው እርኩስ መንፈስም ተዋውዶ ስለሆነ እያደረግነ ነው። እንግዲህ ያው ስልጣን ለመያዝ ነው፣ ነፃነት ለማምጣት ነው ትግሉ ይባል እሺ፣ እርስ በርስ መጨራረሱ? አሁን ይሄ ይቺ ልጅ ይቺኛዋን ልጅ እንዲያርጋ መርዛ የገደለሻት ምን ነገር ለማግኘት ነው? እስከዚህ ድረስ የተደረሰው ምንድነው? እስኪ አንዲት ነብሰ ጥሩ ሴት ለመውለድ አምስት ወር አምስት ቀን የቀራትን ሴት በመርዝ መርዞ መግደል፣ እስኪ አይዘገንንም ወይ? ምን እያሰብነ ነው? ግን እንዲያው እስኪ እናንተ ለእናንተ እንዲያው ምንድነው የሚታያቸው? አሁን ይሄ እንደየ ነገር እስኪ አይገርምም ወይ? እኔ ምን እያሰብነ እንዴት እየሄድን እንደሆነ እኔ ግራ ገብቶኛል ለራሴ ማለት ነው። እና አሁን እዚህ ምንድነው በተለይ በነገራችን ላይ እንደ ቅር እንዳይላችሁ እንጂ ሴት ለሴት በጣም ምቀኛ ነው ባይዘው በጣም ምቀኛ ነው በጣም ማለት ነው። ሴት ለሴቶች ጭራሽ አይግባቡም ጭራሽ ማለት ነው። በጣም ምቀኛ የፈለገ ወዳጅሽቱን የፈለገ አፍቅሪያት የፈለገ ልትወጂያት ትችያለሽ። አንቺ መልካም ነገር ስታገኘ ግን እሷ አይኗን የሚቀር ሴት ለሴት በጣም ከባድ ነው። ተቃራኒ ፆታ ይሻላል። በተደጋጋሚ እያየ ነው። በቃ ስለዚህ እኔ እንደናንተ እንደእኔ ማድረግ ያለባቸው እዚህ መማር ያለባቸው ምንድን ነው ወኛቱን የፈለገ ጓደኛ ሴት ጓደኛ ልኖራችሁ ይችላል። ተለያዩ እያልኩ አይደለም ግን፣ ዩ ኖ ጀስት በቃ ፕሮፋይላችሁም ግልጽ አርጋችሁ አትንገሩ፣ አትናገሩ። በቃ በተለይ በሁለት ነገር አትናገሩ። በሁለት ነገር አንደኛ፣ ሰለት ዳራችሁ ሰለ ፍቅረኛ አጋራችሁ ለፈለገ ፍቅረኛ የፈለገ የፈለገ የጓደኛም ታቀርቡ ያክስት ልጅ የሚያጎት ልጅ ሊሆን ይችላል ከቤተሰብ ውጭ ለሆነ ሰው ስለ ፍቅር ግንኙነታችሁ አትናገሩ፣ እባካችሁ አትናገሩ። አብዛኛው የሴት ልጅ ውስጥ ጥቃት በሴት ልጅ ላይ የሚደርሰው እዛው ሴት በሴት የሚጫርሰው በፍቅረኛ ጉዳይ በፍቅረኛ ፕሮፋይል ጉዳይ፣ በቃ ባለቤት እንደዚህ አይነት ጨዋ ሰው ነው ባለቤት እንደዚህ አይነት ጨዋ ሴት ናት እንደዚህ ነው ብላችሁ አትናገሩ። ሰለ ትዳራችሁ ጉዳይ አታው፣ በቃ ትዳር እንዳላችሁ ብቻ ተናገሩ። ከዛ ውጭ ግን ሰለ ትዳራችሁ ፕሮሰስ አታው። በቃ አብዛኛው አሰቃቂ ሁኔታ የሚደርሰው በዚህ አይነት ጉዳይ ሴት ለሴት ስለ ትዳር ክፉ መካሪ ነው። ተሰብስቦ መልካም ነገር እንኳን አይናገርም። በቃ ስለ ስራችሁ ምናምን አውሩ። እዛ የዘለለ ነገር ግን ስለ ግል ፕሮፋይላችሁ ጭራሽ አምናችሁ አትናገሩ፣ አታማክሩ። በቃ በቃ መምከር ያለባችሁ ከቤተሰባችሁ ጋር አሉ። ሞኛቱ ነው። እኔ በቃ እንደወንድ ምነት ነው የምነግራችሁ። ገብቷችሁ አልምላችሁ? እንደወንድ ምነት ነው እየነገርኳችሁ ያለ ከዛ ውጭ ሁለተኛው ልክ እንደ ትዳር እንዳለ ሆኖ ሌላው ደግሞ ሰለገቢ ምንጫቸው አትናገሩ። በቃ ይሄን ያክል ደሞዝ ይከፈለኛል፣ ይሄን ያክል ገንዘብ አለኝ፣ ወደፊት እንደዚህ ልሰራ ነው እንዲህ ነው ምናምን ብላችሁ ፊቸር ፕላናችሁን ዩ ነው አታስተዋውቁ፣ አትናገሩ። ሞኛቱ መሆን ያለበት እንደዛ ነው። አትናገሩ፣ ጭራሽ አትናገሩ። በቃ ምክንያቱም ሴቶች ስናያቸው ሴት ለሴት በቃ አይናቸው ነው የሚቀረው ምንም ደስ አይላቸውም የፈለገ ጓደኛሽ አቅርቢያት ሞኛቱኝ አትንገሪያት ገር ያት በቃ እቺ ልጅ የተበላሽው እኮ ከዚህ ሁሉ ደረጃ የደረሰሽው እኮ በየዋህነት አሳልፋበት ነበር በመናገሩ እኮ ልጅቱ እኮ በመርዝ መርዛ ልጅቱ ተዘርራ ስትወር ከበላዩ ላይ ነብሰ ጡር ናት ከበላዩ ላይ ተቀምጣባት እየሳቀሽ ነበር አሉ ህይወቱ አስኪያልፍ ድረስ ማለት አስቡት የዚህን ያክል የጭካኔ ጥግ ማለት ነው ተበደልኩ እንዲያልኩ በጓደኛ የሴት ጓደኛ የካደሽ ምናምን እያላችሁ እንትን ከምትሉ መጀመሪያ መናገር ያለባችሁና መናገር የሌለባችሁ ለየታችሁ ኦ ቁ በቃ በሁለቱ ነገር አትናገሩ ስለ ገቢ ምንጫችሁ ስለ ፊውቸር ፕላናችሁ ዩኖ ስለ ወደፊት ፕሮፋይላችሁ በደንብ እንዲቴል አታው አትናገሩ በቃ ለምንድን ነው ሞኝ ወጥቶ እንዲህ ላደርግ ነው ባለቤት እንደዚህ ነው ባለቤት ጋር እንደዚህ ያቀደናል እንደዚህ ሆኗል ባለቤት እንዳዩት ምስኪን ነው እንደዚህ ምናምን ምናምን እንደዚህ አይነት ሰው ላገባ ምናምን አትበሉ በቃ በሴት ልጅ ላይ የሚያድረው መንፈስ በጣም ከባድ ነው። እሴት ለሴት ጭራሽ በጣም ምቀኛ ነው። እሴቲቱ ከምታገኝ ወ ቢቀርባት ይሻላል ብለው ነው የሚያለሙት። ቅናት አለባቸው ሴቶች ማለት ነው፣ እርስ በርስ ጭራሽ አይዋደሩ። ስለዚህ በቃ ሞኛቱ እንዲህ። አሁን ይቺ ልጅ የምትሞት ሆና ነው፣ ሁለት ነፍስ በአንድ ጊዜ። እስኪ ምን ብታረጋት ነው አሁን? በጣም በኢምንት ነገር እኮ ነው፣ በጣም በትንሽ ነገር እኮ ነው፣ በቁሳዊ ነገር እኮ ነው ሰው እየተጋደለ ያለ። ገንዘብ በጣም ተራ ነገር ነው፣ ቁሳዊ ነገር እኮ ነው ሰርተ የምናመጣውን ነገር ነው እኮ የሰው ልጅ ህይወት እያጠፋ ነው ያለ። አስቡት ነብሰ ጡር ሆና ልትወልድ አምስት ቀን ቀርቷት የተጠበቀች እኮ ነው በመርዝ ጸጥ ያደረገች። እሺ ምንድነው ትርፎ አሁን ገድለሻት፣ ምንድነው የምታገኘው ነገር? ለምንድነው እናንተ ስለ ሰው ፕሮፋይላችሁ ነው የምትናገሩት? ቢያንስ ልክ የማይኖራችሁ እና ይህን ነው ልል የምፈልገው። ጨርሻለሁ። አመሰግናለሁ። እንደዚህ አይነት ጭካኔ ጥግ በህይወት የኔ አይቻላቅም የፈለገ የቅናት ስሜት የፈለገ የቅናት ስሜት የፈለገ የበታችነት ስሜት ቢኖር ሰው ነብስን እስከ ማጥፋት ድረስ በዚህ ደረጃ በዚህ የክፋት ጥግ ሄዶ አንድ አይሉት ሁለት ነብስ ማጥፋት፣ እንግዲህ አስቡት በእግዚአብሔር እጅ የተያዘችውን በእግዚአብሔር እጅ የተያዘችውን ፍጡር ነብሰ ጡሯዋን እሷንና ልጇን አስቡት። እንግዲህ በመርዝ መግደል ማለት ምን ያህል እንደሚዘገንን ማሰቡ ላይ በጣም ይከብዳል። ምን ያህል የክፋት ጥግ ሰው ቢኖረው ከሚያደርጉት ነገር መሰናክል ሊያደርጉ ይችሉ ይሆናል። ነገር ግን ነብስ እስከ ማጥፋት ድረስ አንድ አይሉት ሁለት ነብስ እስከ ማጥፋት ድረስ በዚህ ደረጃ የሚካሄድበት በጣም በእውነት ከልቤ ነው ያዘንኩት። መረጃውን አይቼው ነበረ ግን በጣም አንገት ያስደፋል በነገራችን ላይ በጣም እንግዲህ ሀገራችን ያለው ይሄ መገዳደሉ መነቃቀሉ ይሄ ሁሉ እዛ ልበቃ ብሎ እዚህ ሌላ ቦታ ደግሞ ሄዶ እንደዚህ መሆን እቺ ልጅ ምናልባትም ግልጽ ስለሆነች ህይወቷን ሙሉ ስለምታቅ የበታችነት ስሜት ነው እንደዚህ የሚያደርጋት እና በእውነት ይሄ ነው የምላችሁ እንዲህ የበታችነት የሚሰማው ጓደኛ ካላችሁ ዛሬውኑ ነው ልሜታችሁን መቀነስ ይኖርባቸዋል ማለት ነው። መቼና እንዴት እንደሚያጠፋችሁ ይሄ ሰው አታውቁትም። እናንተ ጋር የሚፈካከር ጓደኛ ካላችሁ፣ እናንተ ጋር መወዳደር የሚፈልግ ጓደኛ ካላችሁ፣ የበታችነት ስሜት የሚሰማው ካለ የሆነ ነገር ለውጥ ሲመጣ በማንነታችሁ በራሳችሁ ላይ የሆነ ነገር ለውጥ ሲመጣል አይኑ ደም የሚለምስ ጓደኛ ካላቸው ዛሬውኑ ሊሚታችሁ መቀነስ መቻል አለባችሁ። ምክንያቱም ጓደኛ አያስፈልግም፣ ጓደኛ ረቆ ሳይሆን ሊሚታችሁ መቀነስ አለባችሁ። በቃ ፕራይቬት የሆነ የራሳችሁ ፕራይቬቲ ሊኖራችሁ ይገባል፣ መናገር የምትችሉትና መናገር የማትችሉት ነገር። ስለዚህ ጓደኛ እስከዚህ ድረስ የሚያደርስ ከሆነ ያን ያህል ግልጽ መሆን ምንም ጥቅም የለውም ከጉዳት ውጭ ማለት ነው። እና በእውነት እግዚአብሔር አምላክ ልቦና ይስጠን። ፊታችን ያለው እንግዲህ ብርሃነ ትንሳኤው ነው። እንኳንም ለብርሃነ ትንሳኤው በሰላም በጤና አደረሳችሁ አደረሰን ማለት እፈልጋለሁ። እግዚአብሔር ልቦና አይነ ልቦናን ካልሰጠ በጭፍን የምንራመድ ከሆነ የበታችነት ስሜት የሚሰማን ከሆነ መጨረሻ ውጤቱ የሰው መግደል ነው የሚሆነው ነፍስ ማጥፋት ነው የሚሆነው እና እግዚአብሔር ልቦና አይስጠን እና ለሁላችሁም መልካም የትንሳኤ በዓል ይሁንላችሁ። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ለሺህ ቤተሰብ እንዲደርስ አድርጉልኝ ባይ